ጋጉርስ አይሰማ መስከረም አይጠባል ወይ የሀገሬ ሰው ዛሬ የቡኒ የቡኒ ባል ማለት ነው አሻ የሚሉት ሰውዬ አሽታ ሽቶ ለቀቀበት ጥፊ እነቴ ንምላችሁ ታዚ እንደዙም ተጨማሪ ሀዩም እንደዙ ዛሬ በትዳር ገብተሻል አሽታሽታ ነው የለቀቀቻት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ነው አልሀምዱሊላሂ ደህና ነኝ ሰላም ነኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውድ እህቶች የአገሬ ልጆች ማለት ነው ላይክም አድርጉ ነባሮቹም እንደዚሁ ሼር አድርጉልኝ ማለት ነው ወዳችኋለሁኝ ዛሬ እንግዲህ አዲስ ቪዲዮ ለቀቅ ብያለሁ እሱ ምንድን ነው ቡኒ ወይም ደግሞ ቡኒያ ነው ቡኒያ የአሸ ሚስት ማለት ነው ነገር ተወዲያ ተወዲህ ለምንድን ነው የምታቃጥሪው፣ ብሎ ምን ያገባሽ አልበ ሰው ይሄ ብሎ እንግዲህ ፊቷን አሽቷታል። የሱመያ ዱዓ እንግዲህ ደርሰዋል ማለት ነው። ስለዚህ ዛሬም ደግሞ ሀዩና እሷ ናቸው የተጣሉት። እስኪ ቆይ አይተን እንመለስ ሀዩ እንዴት አርጋ እንደ ለበለበቻት። ምቺ ከሆነ መንደር ውስጥ እየሄድሽ ወሬ አታቀባቢ፣ የምኖሪ መንደር ውስጥ እየሄድሽ የሰው ትዳር አትበትኝ፣ ኑሮሽን ኑሪ። ይቀጥቅጠኝ ይደብድበኝ፣ ያጣፋኝ፣ አንቺ ምን አገባሽ? አንቺ አይደለሽ፣ አፍሽ እየነገርኩሽ ነው። አፍሽ ጓደኛ እንዲህ አድርጊ ሰውን ይላል። ከአሁን በኋላ ውጪ ከቤት የጓደኛ ክፉ። እቺ ቡኒና ቡኒ ምዶስ ናት እናንተ እንደዚህ ምቀኛት ሆኖበታል። እኔም እኮ ከበፊት እኮ ጥርጥር ያለው እኮ እሷ ሳይድን ቁም ስቅሉን አሳይታ ብር ተቀበላ ለእሷ እንድትሰጣት ወይ ደግሞ የሆነ ነገር የሆነ ጥቅም ጥቅም ነገር ፈልጋ ነው። ያቸኛቱም ልክ እንደ ቡጉንጅ ምኮ ተጉታት ማለት ነው። ሱመያንም የምታሰድባት ማለት ነው። እና ዛሬ ግን ሱመያንም የ900 900 ሺህ ብር እንዴት ብቻ ከፍሎ ከአሁን በኋላ ወደ ዘጠኝ ሚሊዮን የሚሆን ብር ወይም ደግሞ ወደ ስምንት ሚሊዮን የሚሆን ብር ይቀርብሻል። ስለዚህ ሙሉውን አስከፊውና ሱመያን ሙልጭ አርገስ ገቢያት፣ እንዴትስ ሰይድን አትከሽም? እንደዛ መቶች ነበር ያለቻት ማለት ነው። ሀዩ ግን ልብ ገዝታ ነው መሰለኝ ው ልብ ገዝታ ነው መሰለኝ ሀዩ ዛሬ አልተቀበለችም ምክር ሱመያን በነገራችን ላይ ኮልኮሌ ኮልኮሌ ጓደኞችሽን አባሪ፣ ኮልኮሌ የሆኑ ጓደኞችሽን ሲጀመር ሰው እንድትሆኒ አባሪ ብላት ነበረ። አንዳንድ ጊዜ ሱመያን ምክር ሰምታለች ሀዩ ማለት ነው። ስለዚህ አንኮልኮላን የመለሰችበት ጥፊ ማለት ነው። እና ጓደኞቼ ያው ሰይድም እንግዲህ ሪሊስትል ቤት ገዝቶላት እንደነበረ ሁላችሁ ማይታችሁታሉ። እሱን ነው እንግዲህ ለምን ዘጠኝ መቶ ሺ ብር ብቻ ከፈለ፣ ለምን ሙሉን አልከፈለልሽም? ከአሁን በኋላ የሚቀረውን ብር አስበሽዋለ ነበር ያለቻት እና እና ደግሞ ከሰሽ ነው። ስለዚህ እሷ ደግሞ ባልሽ እንደዛ አጠናግሮሽ መቼ ከሰሽ ብላ እንግዲህ መልስ መልሳላት ላይ ትክክልና ሀዩም ማለት ነው። ስለዚህ ከአሁን በኋላ ሀዩ የነቃች መሰለኝ የነቃች መሰለኝ ማለት ነው። ያው ሰይድም እንደዚያ ከመታት ተጓድን ተነዝ ተነዝ ጋራቂ ብሎ መከራት መሰለኝ በውስጥ መስመር። ስለዚህ ያው አሁን ላይ ትሻላለች እና ደግሞ እንደዚሁም ዑመርንም ዝታበታለች። ሁለት አይንህን ነው የማጠፋብክ አንተ። ለአንድ ጥርስ ለእንትና ምንድን ነው ስሙ ለእያሱ ጥርስ ተሸረፈ ብለህ ከወዲያ ወዲህ ስትል፣ እኔ ደግሞ አይንህን ነው ማጠፋ ብላ ሰይ እንትናም ላይ ዑመርም ላይ ዝታበታለች ማለት ነው። እንግዲህ ቡኒንም በጥፊ እያሱንም በጥርሱን አውልቃለች ዑመርም እንግዲህ በተራው አይኑን ታለችው። በቃ ማንና ማን ይቀመጣል? ሰይድ እና ሀዩ ተማ ሰይድ እና ሀዩ ይቀመጣሉ ማለት ነው። ስለዚህ ሁድ ቤተሰቦች እስኪ የወሽን ነው እና የእንተናን እስኪ አይተን እንንጣና ከዛ ቀጣይ ደግሞ እያዩን ታያላችሁ ኡሽ አዱ ከና ከነጣፍስቴዋን ከና ሰይድ ኦል ኦል ለጀቹ ጅራከም

እንዴት ስማላት፣ ለምን እንደ አዩ አድርገህ ለምን አታቅምሳትን ብለው ኮሜንት ጽፈውለት ነበር። ታውቃላችሁ ደግሞ ኮሜንት እንትናለው ማለት ነው። ስለዚህ ሞኝ ምንድን ያለውን አይረሳም ይባላል። ኮሜንት አንብቦ ነበረ። ሰይድም ጓደኛው ነበር። አጠናግሮ ለቀቃት። እንግዲህ ሱመያ አመስግኙ ማለት ነው። በነገራችን ላይ ይተዋወቃሉ። ባሏ መልካም ነው ብላለች ሱመያ ማለት ነው፣ የቡኒ ባል ማለት ነው። እንግዲህ ቡኒ የእርግሽና ብላ ረግመት ነበረ

ሰው የላትም ወገን የላትም ምንም አታመጣም ብለዋል እንደዚ የቀጠቀጠሽ ደግሞ ጭራሽ ሁኑ እውነት እኔ በሆንም ኖሮ ሲሄድ እንደዛ ነበር ማለት ነው በጥፊ መታይ ልጅቷንም ጭራሽ አንቺ የመጣሸትም በጥፊ መታታል አይደለ ይበላት ብትሞጣ ምብት ከሆነ የእኛን ትዳር ለማፋታት ከሆነ ይደብድባት አንቺ ዩ አንዳንዴ እኮ ግራ ታጋብኛለሽ ከሱ ጋር ስትጣይ ከሱ ጋር ስትጣይ ዞር ብለሽ የእኛ ምክር ሰማ ያለሽ ከዛ ላ ከሱ ጋር ስትሆኝ ደግሞ ዞር ብለሽ እኛ ያልሽን ነገር እናንተ ልታጣሉኝ ነው ያለሽ እኔ ምን ባደርግሽ ነው የሚሻለኝ? ከእኛ ምንድን ነው የፈለግሽው? ምንድን ነው ከኔ የፈለግሽው? እና እንደዚያ ነው የምትመክር ትመክርኛለሽ። አሳስሩ፣ አስቀጥቅጩ እንደዚህ እንዲያደርግልሽ አስደርጊው ብለሽ እኔን ትመክርኛለሽ። አንቺ ምንድን ነው ያልኩሽ ባለፈው? እኔ ባሌ ለትንሽ ቢነካኝ፣ ባሌ ትንሽ እንኳን መንካት አደለም ቢሰድበኝ፣ አለቀው ምንድን ያልሽ? እስቲ ድጋሚ ምን ነበር ያልሽ? እኮ ብያለሁ ብያለሁ። ትናንት አጠናገረሽ እንዴ? እና ታዲያ እሱ ምን አረክሽ? እሱ በማን ምክንያት? ባንቺ ምክንያት፣ ላንቺ ስል ነው እንደዛ አይሆንኩት። ላንቺ ስል ነው እኔ ሁሌ ላንቺ ስለማግዝ ሁሌ አንቺን የሚነኩሽን ሰዎች ስለማልፈልግ ካንቺ። ቡኒ እንደሰ ምንናገራቸው ኦሄ ደሞ ይኸው። አንቺ ምን ልታረጊ ነው ባለ ትዳር መሃል ጣልቃ የምትገቢው? እኔ ጓደኛዬ ነች እሷ ስትጎዳ ደግሞ እኔ ማየት አልፈልግም። እኔ እንደ ጓደኛ ልምከርሽ፣ እኔ ማየውን ነገር እንዳረግሽ አታርቂ። እኔ እንደ ጓደኛ ልምከርሽ፣ ምቺ ከሆነ መንደር ውስጥ እየሄድሽ ወሬ አታቀባቢ፣ የምኖሪ መንደር ውስጥ እየሄድሽ የሰው ትዳር አትበትኝ። ኑሮሽን ኑሪ። ይቀጥቅጠኝ ይደብድበኝ። ያጣፋኝ አንቺ ምን አገባሽ አንቺ አይደለሽ እንዴ አፍሽ ዝጊ እየነገርኩሽ ነው አፍሽ ዝጊ ስሚኝ እ አንድ እሱ ውይ የኔ ሀሳቢ ውይ ውይ ውይ ውይ አንቺን ሰምቼ ነው እኮ ያኔ የተደበደብኩት አንቺን ሰምቼ ነው ትዳሬን አጥቼ ነበረው እ እኔ ሰይድ ይጠቅመኛል እንጂ አይጎዳኝም። እኔ ምን አልኩሽ? ሁለተኛ ምን አልኩሽ? እኔ አንቺ ልጅ ቆይኝ። ምን ባረግሽ ነው የሚሻለው? በቃ ከሱ ጋር ስትት ከሱ ጋር ድረይ ስትታረቂ ወደኛ ትገለብጣ። አልሐምዱሊላህ። ያው ትዳር፣ ባለ ትዳሮች ይጣላሉ። ታርቀናል። አዎ። ግን ደግሞ ቢጣሉ ህጋዊ በሆነ መንገድ ነው፣ በስርዓቱ ነው። በሆነ ገባሽ? ካሁን በኋላ ወሬ አልፈልግም። አጠገቤ እንዲያነው ወሬ ልታወሪ። ስሚኝ አሁን፣ ስሚኝ አሁን፣ እሱን ተይው ማለት ነው። እሱ ሳይሆን ነው ያው አሁን በጣም አሁን ማለት ጎበዝ ነሽ እኔ አሁን አድርቄሻለሁ ለመሰለሽ እሺ እንግዲህ ክሱ አሁን ሊሽ ብሩን አልከፈለልሽም ዘጠኝ መቶ ሺህ ብር ብቻ እንዴት ከፈለልሽ ልትላት ነበር ማለት ነው ግን አዩ በስተመጨረሻም አጠናግራ አጠናግራ ስለመለሰቻት እስኪ ያዩን ምክትል እህቷን እስኪ ደግሞ እናስገባና እስኪ እንያት እስኪ ያዩን ምክትል እናቷን እህቷ ሳትሆን እናቷ ቀረበኝ ቀረበኝ

አበጀሽ። እንዴት ነው ባልነት ነው እንጂ ያመጣው የቤት ሰራተኝነት ነው። እሷ እንግዲህ እንግዲህ እንደምታዩት ፈን የሚያደርግ ነው ማለት ነው። ይህቺ አሁን እንደዚህ የተራገጠችው ያው ወደ ሀዩ ጎረቤት ናት፣ ትንሽቱ ሀዩ ናት። እቺ ትልቂቱ ሀዩ ናት ማለት ነው። እግሬ ደህና አለች እንግዲህ ማለት ነው። ስለዚህ ጥርስንም ማውለቃለች ማለት ነው። ልክ እሷ ይሄን ይሄንን እያየች ነው። ሀዩ ማለት አክተር ናት፣ እንደዚህ ጥርስ የምትሰባብር እና ሀዩ አንዳንድ ጊዜ ታስቀኛለችም። እርግጥ አሁን አሁን ግን ልብ እየገዛች ነው። የሱመያ ምክር ነው የሰማችሁ፣ ማለት ነው። ውዶች፣ የሀገሬ ልጆች፣ ማሮች፣ ሰብስክራይብ እያደረጋችሁ አበረታቱን። የሀገራችን ኢትዮጵያን አለ ሰላም አለ ያቱ ክልን ተመቅረት በቃ ይበለን የማታ እንጀራ ሀይስጠን ላለሁ ማለት ነው። ሁላችሁም እንግዲህ የሰው ልጅ ሁልጊዜ ፍጹም አይደለም ተሳሳች ነው። በምንሳሳተው ሁሉ በምናደርጋቸው ቃላት ሁሉ ግን እሱ ማህሪ ስለሆነ እሱ ይማረን ማለት ነው። ስለዚህ ያው እንግዲህ ሱመያም እንደምታዋት እንኳን አይደለም ቤት ፕሌን የሚግዛለሽ እኔ ምንም አይመስለኝም እያለሽ ነው እንግዲህ። አንዳንዶቹ ደግሞ የሰይድን ሰብስክራይብ አንስተን እንሩጥ እንጥፋ እያሉ ነው ማለት ነው። የመዳም ቅመሞች ዙሮ ዙሮ እንግዲህ ያው ሱመያ እንግዲህ እንደ ባለቤት ናት። ባለቤት ያቃለ ህይወቷን ሐያቷን እሷ ታውቃለች። ዞሮም የሚበጃትን አላህ መላ ይሻላት። ሌላ እኔ ምንም አልልም። ምክንያቱም ያለችበት ሁኔታ ላይ እንግዲህ ካለ ደስተኛ ያለ ያደርጋት፣ በልጆቿ የምትደሰት ያድርግ። እውነት ለመናገር ዛሬ ደግሞ በቲክቶክ ባሌ ለምን ፈታኝ ብላ ኩርርስ የጠጣቻለች እንዳዩ ማለት ነው። አዩ አግባኝ ብላ ኩርርስ ጠጣች። ች ደግሞ ለምን ፈታኝ ብላ ኩርርስ የሁለት ልጆች እናት እየተባለ ነበረ። እኔ ግን አንዳንድ ሰው በጣም ግርምት ትሉኛላችሁ። ልፍ ቢሉ ልፍ ይገኛል፣ ድሃ ቀውላል ሞቱን ይመኛል አለ አላህ። መቶ እስከሚወስዳችሁ ድረስ ምን አስቸኮላችሁ? ለማንኛውም ሰብስክራይብ አድርጉኝ። ወደቼ በራሳችሁ ላይ ነብስያችሁን አትጥሩት፣ ውደዱት። ራሳችሁን ውደዱ መጀመሪያ።